ናችሁ የፅጌ ሪያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ብቻዬን የመጣሁት እና ደግሞ የት ሀገር እንዳለው ገምቱ። ናይጄሪያ ነኝ። እዚሁ ቅርብ ናይጄሪያ ነው ያለሁት። ለምን እንደመጣሁ ልንገራችሁ። አፍሪካ ሙቪ አካዳሚ አዋርድ 2025 ላይ በመሪ ተዋናኝነት ዘርፍ በመሪ ተዋናይነት እንግዲህ ተመርጬ እዚሁ ናይጄሪያ ነው የሚካሄደው። ናይጄሪያ ነው ያለሁት። እንግዲህ በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔ አላማ ነበረኝ አላማ ነበረኝ ማለት አሁንም አለኝ። በጣም ብዙ ነገሮች ብቻ ሌላ ቀን እናወረዋለን። ብቻ ዛሬ እንግዲህ የደስታችን ቀን ነው። ኢትዮጵያን ወክዬ ነው የመጣሁት። ኢትዮጵያን ወክዬ ነው እዚያ ያለሁት። እንደ ኢትዮጵያዊ የምንኮራበት ትልቅ የሆነ ዝግጅት ነው። እውነት ለመናገር ትልቁ የአፍሪካ ፊልም ትልቁ የአፍሪካውያን የፊልም ሰሪዎች ትልቁ ኦስካራቸው ይሄ ነው። እንግዲህ አፍሪካ ኦስካር ይባላል እንግዲህ እዚህ እንትን ላይ በጣም ብዙ ፊልም አክትረሶች ወይም ደግሞ አክተሮች ወይም ደግሞ የተለያየ ሙያ ዘርፍ ላይ ያሉ ሰዎች የታጩበት ፕሮግራም ነው ትልቅ ትልቅ ትልቅ በጣም ትልቅ ፕሮግራም ነው። እንግዲህ በጣም ብዙ ፊልሞች ገብተዋል። ከብዙ ፊልሞች መሀል በጣም ጥቂቶቹ ናቸው ኖሚኔትድ የተደረጉት። ከዛ ውስጥ እንግዲህ በጣም ብዙ ትልቅ አክተሮች ወይም ደግሞ በጣም ብዙ አክተሮች ይገኛሉ። ከዛ ውስጥ እንግዲህ የታጨነው አስር ነን። ከአስሩ መሀል ደግሞ ጽጌሬዳ በቀለ አለች። በነገራችሁ ላይ ሙሉ ስሜን የማታውቁ ሰዎች ትኖሩ ትችላላችሁ። እኔ ስሜ ጽጌሬዳ በቀለ ነው እና በጣም ትልቅ ህልም ነበረኝ። መቼም ቢሆን ይሳካል ብዬ የማላስባቸውን ነገሮች እንግዲህ ከእግዚአብሔር ጋር አሳክቸዋለሁ። እግዚአብሔር የተመሰገነ ይሁን። እቺ ቀን ትመጣለች ብዬ አስቤ አላውቅም ነበረ። በእውነት በዚህ በአጭር ጊዜ ወይም ደግሞ በመጀመሪያ ፊልሜ በዚህ ልክ ሰክሰስ ሆናለሁ ብዬ አላሰብኩም ነበረ። ግን የእግዚአብሔር ፈቃድ ሆነና ህልሜን ለማሳካት በቅቻለሁ ማለት ነው። እኔ ኖሚኔትድ መደረጉ በራሱ ለእኔ ትልቅ ስኬት ነው። ከዛ በዘለለ ደግሞ ዋንጫውን ባገኝ ደግሞ በጣም ኩራት ይሰማኛል። ምክንያቱም ሀገሬን ሀገርን መወከል ላይክ ዛሬ ነው ፊልም አደርገው ነስለ መናገር ሯጮች ወይም ደግሞ ኳስ ተጫዋቾች፣ በሌላ ሙያ ዘርፍ ላይ ሆናችሁ ሀገርን ወክሎ መሄድ ስሜቱን ታውቁታላችሁ። እኔ ደግሞ አላውቀውም ነበረ። ዛሬ መጀመሪያዬ ነው እና በጣም ትልቅ ስሜት አለው። በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። ዛሬም ነገም፣ ወደፊት ማመሰግነው እግዚአብሔርን ነው። እንግዲህ እናንተ ውናችሁ ፊልም እንድሰራ በጣም በጣም ብዙ አስተያየት ይመጣልኛል። ምናምን ያው የዛሬ ዓመት እንግዲህ ፊልም እንደሰራው ይታወቃል። የዛሬ ዓመት የነበረው ፊልሜ ነው። ዛሬ ነው ኖሚኔትድ ተደርጌበት እዚሁ ናይጄሪያ ያለሁት። እንግዲህ የናይጄሪያ ውሎዬን፣ ቆይታዬን አብረን እናያለን። ዛሬ ቅዳሜ ነው። ነገ ደግሞ እሁድ ኖቬምበር ናይን አፍሪካን ሙቪ አካዳሚ አዋርድ 2025 ዝግጅቱን ይጀምራል። መቼ? ነገ ማታ አንድ ሰዓት ላይ ማን ያሸንፋል፣ ማን ይሸነፋል? የሚለውን እንግዲህ አብረን እናያለን። እንግዲህ አፍሪካውያኖች የሚያገኙት ትልቅ እድል ነው ብያቸዋለሁ። እንደ ኢትዮጵያዊ አክትረስ ደግሞ በጣም ግዙፍ እድል ነው። ቢከዝ የሀገራችንን ፊልም ለመውጣት ከባድ ነው። እንደ አክትረስ ደግሞ ከፍ ማለት ኢትዮጵያዊ የሆናችሁ በጣም ሀስል ነው። አፍሪካዊ የሆናችሁን ኢንተርናሽናል መሆን ሀስል እንደሆነው ማለት ነው። እና ይሄን እድል ማግኘት ማለት ቀላል አይደለም። እድለኛ ነኝ እና ደግሞ በራሴ እንድኮራ እና ምን ያህል ጎበዝ ሆኜ እንደተወጣሁት የሚያሳይ ትልቅ ዝግጅት ነው ማለት ነው። ቢከዝ ከአራት መቶ ፊልሞች ተወዳድሮ በጣም ብዙ አክትረሶች አሉ እዛ ላይ ደግሞ ብዙ አክተሮች አሉ። ከነሱ መሃል ደግሞ መሆን ከነሱ መሃል መገኘት በራሱ ትልቅ ትልቅ ነገር ነው ለእኔ እንደ መጀመሪያ ፊልም እንደ አዲስ አክትረስ ማለት ነው። ኢትዮጵያ ፊልምን ኢንዱስትሪ ገና እንደተቀላቀለች ሴት በጣም ትልቅ እድል ነው። እኔ በጣም እግዚአብሔር ይመስገን በጣም ደስ ብሎኛል ጋይስ። እኔ ራሴን ማለት እንደዚህ እንደዚህ ብሎ መናገር አልችልም፣ ማለት ስሜቴን አሁን እንደዚህ የተሰማኝ ልላችሁ አልችልም። በጣም ነው ግን ደስ ያለኝ እግዚአብሔር ይመስገን፣ በጣም በጣም ነው ደስ ያለኝ። በእኔ ደስታ የምትደሰቱ ደግሞ የእኔ የዩቲዩብ ፋኖች ፋሚሊዎች፣ የኔ የቲክቶክ፣ የአይጂ በቃ ፋኖች፣ አጠቃላይ በእኔ የምትደሰቱ በሙሉ እንኳን ደስ ያለሽ ያላችሁ ጻፉልኝ። ለእኔ ከ ከሰርጌ በላይ ነው። አይ ቲንክ ስላላገብቦ ነው እንጂ አላውቅም። ግን በጣም ደስተኛ ነኝ። በጣም ደስ ያለኝ እንግዲህ ይሄ ትልቁ የመጀመሪያ ስለሆነ በጣም ከዚህም በኋላ ነገሮች ይከብድብኛል። ምክንያቱም ትልቅ ኃላፊነት ነው እኔ ላይም ያለው ማለት ነው እና እንግዲህ ዛሬ ማሳያችሁ ምንድነው መሰላችሁ? ናይጄሪያ ነው። ናይጄሪያን በደንብ አሳያችኋለሁ። ናይጄሪያ በጣም ሙቀት አለ። በጣም ነው የሚሞቀው። ለዛ ነው እንደዚህ ከፍትፍት መጀመሪያ ደረገው ከፍትፍት ነው ምትለብሹ። እንዳት በጣም ነው የሚሞቀው ናይጄሪያ። እንግዲህ በተቻለ መጠን ሙቀት ለመቆጣጠር ሞክራለሁ። ጸጉሬን እንደምታዩት ተበላሽቷል። እዚህ አካባቢ እንግዲህ ጸጉር ቤት ካለ ጠቁሙኝ። ጠቁሙኝና መሰራት አለብኝ ነገ አይደሉም። እንግዲህ ፍሽንሽን አድርጊያት ነው የሚሄደው። ነገ አይ ቲንክ ልደቴ ነው ማለት ይችላለሁ፣ አላውቅም። ነገ ነው እንግዲህ ፕሮግራሙ የሚካሄደው። አሁን ገና ጠዋት ነው፣ ቁርስ ልበላታችን ወርድ ነው የሚሆነውን ነገር አብረን እናያለን። ስላኮራኋችሁ ደስ ብሎኛል ጋይስ፣ ምክንያቱም ፊልም መስራት ፈልጋለሁ ብዬ ሀና ዮሐንስ ላይ ኢንተርቪው ሳደርግ የዩቲዩብ ፋኖች በሙሉ አክትረሶች ጋር፣ ዳይሬክተሮች ጋር ያልጻፋችሁት የለም። ሁላችሁም በጣም ነው ማመሰግነው እኔ ፊልም እንድሰራ በጣም ብዙ መስዋዕትነት የከፈላችሁት ከእኔ በላይ እናንተ ናችሁ። በጣም ነው የምወዳችሁ። የእኔ ሕልም እንዲሳካ ያደረጋችሁት እናንተ ናችሁ፣ ቤከርስ እናንተ ናችሁ። ማለት ይህን እድል እንዳገኝ ያደረጋችሁ ምክንያቱም በጣም ብዙ ሰዎች ጋር ብዙ የፊልም ክሮዎች ጋር በቃ አጠቃላይ ዳይሬክተሮች ጋር ፕሮዲሰሮች ጋር በሙሉ የእኔ ፋኖች በደንብ ነው የገፋችሁት። ጽጌም ፊልም አሰሯት እያላችሁ በጣም ብዙ ሰው ነው የጻፋችሁት። እኔ ደግሞ ከዛ ሁሉ ሰዎች መሀል እኔም ቴድሮስ ተሾመ ካስታ አድርጎኛል። ካስታ ያደረገኝ ደግሞ በእናንተው በእናንተው ድምፅ ነው እና ፈጣሪ ያክብራችሁ። ለካ በጣም ብዙም የሚወደኝ ሰው አለ ብዬ የእኔ ህልም የተረዳ ብዙ ሰው አለ ብዬ እንዳስብ ነው ያደረጋችሁኝ። እኔ እንግዲህ አገሬ ላይ ስመጣ በምንት አቀባል እንደምትቀበሉ አልአቅም ሀገሪ ላይ ዋንጫው ልዜ ደግሞ በመጣ እኔ ራሱ ዛሬ ሙቀቱ በጣም ከባድ ነው። በደንብ ናይጄሪያ እናሳያቸኋለሁ። እግ ደግሞ ማስተዋወቃችሁ ሰው ይኖራል ማለት ነው። ለስጎ ጋይስ እንግዲ ሰፖርት ታደረጉኛላችሁ፣ አደራ እንዳትረሱ ነገ ላይ ላይ ነገ ማታ ወይም ደግሞ እሁድ ማታ ላይ ላይ እንገናኝ። ላይቭ ሊንኩን ደግሞ በኢንስታግራም በቲክቶክ በዩቲዩብ በሁሉም ቻናሌ ላይ አስቀምጥላችኋለሁ። ሊንኩ የሚሰራው ነገ ማታ አንድ ሰዓት ላይ ነው። ሊንኩ የሚሰራው ከአንድ ሰዓት ጀምሮ ሊንኩ ይሰራል ማለት ነው። ሶ ሰፖርት እንደምታደርጉኝ ተስፋ አደርጋለሁ። ሌስ ጎ ጋይ አብረን እንውላለን። አሁን ያለ ነው፣ ሞል ነው ጋይስ ናይጄሪያ ላይ አለ የሚባል ትልቅዬ ሞል ነው ያለ ነው አሁን ማለት ነው። ሶ ዛሬ አብረን እንውላለን። እየተዘገጃጀን ነው ለነገ ፕሮግራማችን። አንዳንድ የምንገዛቸው እቃዎች አሉ። ሶ እዛ ነው ያለ ነው ሳይ ያለው ዱባይ እንዳይመስላችሁ ናይጄሪያ ነው። እና እንደዚህ አይነት ሞሎች አሉ ናይጄሪያ ላይ እንደዚህ አይነት ሞሎች አሉ። በነገራችን ላይ ብሎግ ሰራ የመጀመሪያ ጊዜ ነው እና አይ ዶንት ኖው ምን እንደተሳሳትኩና ምን እንዳልተሳሳትኩ እራሱ አላቅም። ግን እዚህ ልብሳቸውን በስንት በነሱ በስንት ምን እንደሚባለ ይመስ ብቻ እንደሚገዙ ላሳያችሁ። ፌር አይደለም ቤተሰቦች። እንግዲህ ያሳየዋችሁን አምሳ ዘጠኝ ሺ ስምንት መቶ ድረስ ነው ልብሳቸው ያለው ነው። አንድ ሱሪ ዘጠና ዘጠኝ ሺ ብር ብር ሳይሆን በእነሱ ኔራ፣ ኔራ ዘጠና ዘጠኝ ኔራ ነው በእነሱ ማለት ነው። እና ምን አይነት ልብስ እንደሆነ ያሳያቸው። ይሄ ይሄ ሱሪ ይሄ ሱሪ እና ወደ ሀሳባችን ስንመለስ ይሄ አሁን ያሳየኋችሁ ልብስ የለም፣ ይሄኛው ስንት እንደሆነ መቶ አስራ ዘጠኝ ሺህ ስምንት መቶ ኔራ ነው። ወደ ኢትዮጵያ ደግሞ ስትመቱት ወደ አስራ ምናምን ሺህ ብር ይመጣል። ና አንድ ሱሪ ዚ አስራ ምናምን ሺህ ብር ነው የሚሸጠው። ዱባይ እራሱ እንደዚያ ይሸጥ ነው ማለት ያው ቦታ ቢመርጥም፣ ግን ናይጄሪያ መሆኑ ቢያንስ ሊራክስ ይገባል ብዬ አስበው ግን በጣም ውድ ነው። ውድ ወይላስ ደግሞ እዚህ ጋር አያችሁ፣ እዚህ ጋር 79 ሺህ። ታዲያ ምንድን እንዴት ነው የሚኖሩት? እያን ያህል አርካም ናቸው ማለት በጣም ውድ ነው የኛ። ኖ ኖ፣ አንድ ዶላር አንድ ሺህ አራት መቶ ኔራ ነው አይገርማችሁ። እኔ በጣም የገረመኝ ማለት ሀገር ውድ ነው እዚህ ወይ

ያ ትልቁ ያዘ ብር በቃ እንዳለ እስር ብር ነበረ፣ ይዘን የመጣ ነው ጋይስ። ከዛ ግን ብሩ አልቆ ብሩ አልቆ ባዶ እጃችን እየተመለስን የገዛ ነው እሷ ብቻ ከዛ በኋላ ሁለት መቶ ሌላ ቦታ

እዚህ ጋ ነ አሁን ገብተናልመ ጋይስ፣ መኪናችንን ታሳያቸሁ። የመጣልን መኪና ይሄ የእኛ መኪና ነው እ መኪና ነው። እዚህ ደግሞ እ ነበርን ሞል ነበርን

ባልላች ነው ጋይስ፣ አብራችሁኝ ስለነበራችሁ በጣም በጣም አድርጌ ያመሰግናለሁ። ዛሬ እንግዲህ ብዙ አልወጣንም። ከሆቴል እንደወጣን የሆነ እቃ መንገዛው ነበር አብራችሁ የነበራችሁ ከዛ ግን ወደ ፊት ነው የገባነው። ኢንተርቪው ነበረን ምናምን እና እሱን ለመስራት ስንል በጊዜ ነው ወደዚህ የመጣነው። ኢንተርቪው አድርጌ እንደጨረስኩኝ ወደ ሩም እየገባሁ ነው